ሰላም ውድና የተከበራችሁ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ቦታ እግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ። እንዴት ቆያችሁ? እንዴት አላችሁ? እንዴት ከረማችሁ? ሁሉ ሰላም፣ እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ቦታ እግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ እያልኩኝ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። ዛሬ ደግሞ ለእናንተ አዲስ ነገር ወይስ አንዳንድ ነገር ልናውራ ነው የመጣሁት ማለት ነው። እና ይህንን ከማውራት በፊት እንኳን ደህና መጣችሁ። ለቤት አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ የደውል ምልክቷን አንዴ በመጫን ቤተሰብ እንድትሆኑ ሁሌ እኔ የሚለቃችሁ ቢዱ እንድደርስላችሁ ከፈለጋችሁ የደውል ምልክቷን አንዴ በመጫን ቤተሰብ ነው ማለት ነው። ዛሬ ደግሞ የምናውረው ነገር አንዳንድ ነገር እናውራለን ማለት ነው። ቤተሰቦቻችን የምናውረው ነገር እሱ አንዳንድ ነገር ነው እና ቤተሰቦች ምን ለማለት አስቤ ነው ካላችሁ፣ ግዴታ ቁጥር ያስፈልጋቸዋል። ግዴታ በቃ ግዴታ ቋንቋ ባትችሉ እንኳን ቋንቋ የሚያወሩ ልጆች አሉ ከእናንተ ጋር የሚግባቡ ልጆች አሉ። ስለዚህ ሸር ተደራረጉ። ቁጥር ይህ ደግሞ ራሳችሁ ዝቅ ብላችሁ ስለሰራችሁ እነሱም ደግሞ እንደፈለጉ ማድረግ አይችሉም። ለምን ስራችሁ ስራችሁ በአግባቡ ስሩ። የሙሉትን ነገር አድርጎ ከዛ ውጭ ቀን እላፌ ቃል ምናምን አያስፈልግም። እሱን ለማለት ያሰብኩት ለምንድነው፣ ቅርብ ቀን አንድ ሳምንት አልሆነም፣ የሆነች ልጅ ነበረች። እኔ ከምሰራ ወደዛ በኩል የምትሰራ ልጅ ነበረች። እኔ ግን እሷ እንደምትሄድ አላውቅም ነበረ ማለት ነው። ለካ ምንም ቋንቋ አትችልም? ከዚህ በፊት ግን ብዙ ጊዜ መክር አለሁ። ራስሽን ጠብቂ ላት ነበረ ልጅቷን። ራስሽን ጠብቂች ሴትዮዋ ብዙ አንድ ወር ውስጥ ከአስር በላይ ሰራተኛ ስለ እንትን ስላደረገች እነግራት ነበረ። ግን ልትሰማኝ አልቻለችም። ልጅቷ ልትሰማኝ አልቻለችም። ስለዚህ እነግራት ነበረ እባክሽን ተጠንቀቂ፣ ምናልባት ልታሳፍር ስለምትችል ቢሮዎችን ደውለሽ አናግሪ፣ በጊዜ አናግሪ። እንደዚህ እንደዚህ በጀርባ እየሰሙኝ ስለሆነ ሊያሳፍሩሽ ይችላሉ። ተናገር ስል አይ አያሳፍሩኝም ብላ ዝም አለች። ግን ሳታክ በድንገት ነው ያሳፈራት። ምንም ወይ ልብስ አልሰጧት ምን አልሰጧት፣ በቃ እንዲሁ ነው ያሳፈራት። እሱ ለምንድን ነው? አንደኛ ለማዳሞቻቸው ፊት አትስጡ። ለምን ስራችሁ ስሩ፣ በአግባብ ስራችሁ እየሰራችሁ ፊት አትስጡ በፍጹም ለምን ፊታችሁን ከሰጣችሁ ሁሌ በቃ እንትም ካላችሁ፣ እንደ ፈለጉ ነው የሚያደርጉት። እንደ ፍላጎታችሁ ነው የሚያደርጉት። እንደ ፍላጎታችሁ ነው የሚያጨማልቁት። አንዴ ቆሻሻ ይላሉ፣ አንዴ በቃ እየፈለጉትን ነገር ያድርጋሉ። በቃ እንደዛ አለማድረግ ለምን፣ እራሳችሁን የምታከብሩ ራሳችሁ ናችሁ እንጂ ራሳችሁን ዝቅ ስላ ካደረጋችሁ፣ ለም በቃ እናንተ ምንም እንደማታውቁ ሰው፣ አይምሯችሁ ደነዝ የሆነ ሰው ነው የሚያደርጓችሁ። ለምን እናንተ ራሳችሁ እራሳችሁ የምታስከብሩ ራሳችሁ ነው። ስለዚህ እናንተ ጀግና፣ ቆራጥ ሰው መሆን አለባችሁ ለምን በስራችሁም ትጉ መሆን በሁሉ ነገር ትጉ መሆን ነው እና ስለዚህ ከማደቦቹ ጋር ተጣሉ፣ ተሳደቡ፣ ተጨቃጨቁ አላልኩም። ስለዚህ መብታችሁን አስከብሩ፣ ደግሞ እየሰራችሁ ደግሞ ለራሳችሁ ሁኑ። ስደት ገር ስንኖር እኛ ለራሳችን መሆን ብዙ ጊዜ ለራሳችን ከምንሆን ይልቅ ለሰው ነው የምንሆነው። በኋላ ግን አንድ ሰው ለእኛ የሆነ ነገር ቢቸግረን እንኳ ቸግሮኛል ብላችሁ ያ ሰውን ብትጠይቁ ራሱ የእናንተን ችግር የምረዳ የለን በዚህ ዘመን። ስለዚህ ዓረብ ሀገር የምትሰሩ እህቶች እባካችሁ ለራሳችሁ ሆኑ፣ ለራሳችሁ ሆኑ። እኔ አሁን ጌታን ቢያሳያችሁ በጣም ነው። በቃ ሁሉ ነገር እንትን የሚለኝ ማለት ነው። የሚከፋኝ ለምን መሰላችሁ? አንዳንድ ቤቶች ሰርቶ ወደ ሀገራቸው ሲሄዱ ምንም ሳይኖሯቸው ሲቀር ምንም፣ በቃ ይሄ ነው የሚባል ነገር ሲያጡ ተመልሶ ሲመጡ የእነሱን ነገር ለመስማት በጣም ነው የሚከብደኝ። ለምን ለምንድን ነው እንደዚህ መሆነው ነው ለ አንዳንዴ ወደ ሀገር ለመግባትም ደስ የማይለኝ አንዳንድ ነገር ሲያስብ ነው። ስለዚህ በአሁኑ ጥንቃቄ አድርጋችሁ ለራሳችሁ መሆን ለራሳችሁ የሚሆነውን ነገር መቆጠብ፣ አንድና አንድ ለኛ አላማ መኖር አለብን። ያለ አላማና ያለ እቅድ የምንጓዝ ከሆነ መጨረሻችን ምን እንደሆነ አናውቅም። አላማ መኖር አለብን፣ እቅድ መኖር አለብን። አረብ ሀገር የመጣነው አላማችንን ለማሳካት ቤተሰቦቻችን ለመቀየር፣ ራሳችንን ለመቀየር እስከሆነ ድረስ እራሳችንን ቀይረን ቤተሰቦቻችንን ቀይረን እንሄዳለን። እስካለን ድረስ አይምሯችንን አድሰን ለራሳችን መሆን ነው የሚያስፈልገን ማለት ነው። በዚህን ሰዓት እሱን ለማለት ያሰብኩት ዛሬ እንዳልኳችሁ አንዳንድ እህቶችን ስላዩዋቸው ነው ማለት ነው። ወይ ለራሳችሁ አይሆን አልሆን፣ ወይ ለቤተሰቦቹ አልሆን። በመሀል ይበላሉ፣ በመዳሞቻችሁ ይበላሉ። ከሰው ጋር ወይ እንትን ኮንታክት አያደርጉም ስልካቸውን ወይም እንትን አያደርጉም። በቃ የሚነግሩትን ነገር አንዳንድ ልጆች የማይሰሙ አሉ። ስሙ፣ ሰው የሚመክረው ነገር ለራሳቸው ይጠቅማል፣ ለአንድ ቀን ይጠቅማል። እኔ አሁን ለምሳሌ እኔን አንድ ሰው መከረኝ ማለት ያ ምክሩን መቀበል አለብኝ። ካልተቀበልኩኝ ነገ ምን እንደምደርሰኝ አላውቅም። ስደት ሀገር ነኝ ያለሁት በእርግጥ ስለዚህ ስደት ሀገር እስካለን ድረስ አንድ ሰው የመከረውን ምክር መስማት አለብን። በተለይ አረብ ሀገር ላይ ስንኖር ምክር መስማት አለብን ከአንድ ሰው ማለት ነው። እኔ አንዳንዴ በህይወቴ ላይ አንዳንድ ነገር ልንጋራችሁ ነት እኔ ድሮ ቤዱ ስሰራ ሁለት ዓመት ምናምን ሰርቼ ነበረ። ሁለት አመት ሶስት አመት እንደዛ፣ ግን አንድ ዓመት ከግማሽ ብር ተከፍሎልኝ ነበረ። አንድ ዓመት ከግማሽ ግን አልተከፈለልኝም። ትዝበሉ ሳይከፈለኝ ያለፍኩት ሰዓት አለ ወይ ለራሱ ያልሆን ወይ ለቤተሰቦች ያልሆን ወይ ከትምህርቴ ቀረው ትምህርቴን ወይ ትምህርቴ ከትምህርቴ ቀርቼ መጥቼ በአረብ ሀገር ላይ አንድ አመት ከግማሽ ወር ደግሞ አልተከፈለኝም። ማለትም ማለት ነው ማለት ነው እሺ፣ ስታስቡ ማለት ነው። ያ ነገር አንዳንድ አንድ ጊዜ ትዝ ስለኝ በጣም ነው የምቆጨኝ። ግን እግዚአብሔር ይመስገን። ለምን እሱን ደግሞ በራሴ ጥፋት አይደለም፣ አንዳንድ ቤት ክፉ ቤት ስለሆነ መዳሞች ብር ካዩ አይሰጡም። ብር ስታጠራቅሙ እነሱ ሲያዩ ስታጠራቅሙ አይሰጧችሁ። በቃ እሷ መላክ ስላልፈለጋችሁ አንሰጥም ነው ምለው። እዛኔ እኔ ብር አንድ ላይ አድርጌ ለቤተሰቦች ያስገባለሁ ስን፣ በቃ አንድ ላይ የምታስገቢ ከሆነ እኛ ይዘን አንቺ በቃ እንትን ስትሆኚ ለመላክ ስትፈልጊ እንሰጥሻልን ምሉት። እዛኔ ደግሞ ኔ ቋንቋ ስለመላክ እሺ ኦኬ ነው ምለው። ኦኬ ብቻ ነው መልሴ። ግን እዛኔ አንድ አመት ከግማሽ ብር በቃ ላ እስከምሳፍር ድረስ አየር ማረፊያ ላይ እንሰጥሻለን ይላሉ። በቃ እንሰጥሻለን ይላሉ። ያታለሉ አስቀሩኝ። ከዛ በኋላ ከእለታት አንድ ቀን ለማሳፈር ቀን ደረሰ። ከዛ በኋላ ብር በእጄ የለኝም ነበረ እዛኔ ከዛ ወደ ዱባይ ላኩኝ፣ ሸኙኝ ስላቸው ወደ ዱባይ እየሸኙ ስንት ብር እንደሰጡኝ ቢነግሯችሁ ኖሮ በጣም ነው ልባችን የምሰብረው፣ በጣም በጣም ነው የምታዝኑት። ጌታን ልጅ ይዘዋሉ። እኔ በልጃችሁም ይፍረሩም አላልኳችሁ። እግዚአብሔር ልጆቻችሁን በሰላም ይጠብቅላችሁ ከክፉ ሁሉ ይጠብቃል። እንደኔ እንዳይ ገለ እንደኔ እንዳይሆኑ ነው ያልኩ። ለምን እኔን እንዳደረጉኝ ነገ በልጃቸው ከደረሳሰ ምን ይሰማቸዋል የሚለው ነገር። ግን አንዳንዴ፣ ማለት አንዳንድ ጊዜ እኛ ለሰው ልጅ ክፉ አናደርግ። ሰው ለእናንተ ክፉ ቢያደርግላችሁ እናንተ በመልካም አሸንፉ። ገባችሁ እኔን አሁን እዛ እኔ መዳሜ ብር ስላልከፈለች አልተቆጨውም፣ ምንም አልመሰለኝም። ነገር ግን እያሰብኩት ለወደፊት እግዚአብሔር ምን እንደሚያደርገኝ ማን ያውቃል ብዬ ነው። በተስፋ ነበረ የኖኩ እስካሁን ድረስ ግን እግዚአብሔር ይመስገን ዱባይ መጣሁ። ኢትዮጵያ ሳልሄድ ዱባይ መጥቼም እንደዚህ ይው አምስተኛ አመት ነው። እንደዛ አጠቃላይ ኦልሞስት ሰባት ዓመት ጨረስኩኝ ማለት ሰው ሀገር ወደ ሀገር ቤት ሳልሄድ እንደሳየውን ሆንኩኝ አለሁ እስካሁን ድረስ። ይህንን ለማለት ያሰብኩት ለምንድን ነው ስደት ላይ ስንወጣ አንዳንዴ መዳም ቤት ስንኖር ለመዳሞቻችን ፊት ብር እያስቀመጠን ደግሞ እኔ እኮ ብር አስቀምጣለሁ እዛን ጊዜ እልካለሁ እያላችሁ ለመዳሞቻችሁ እንዳትነግሩ ብራችሁን ወስዳችሁ የምትልኩት ከሆነ ትልካላችሁ። ማትልኩት ከሆነ እናንተ ጋር አስቀምጥ። ለምን መዳሞቻችሁ ወስዶ ስትሄጂ እንሰጥሻለን እያሉ የማይሰጡም አሉ፣ የሚሰጡም አሉ። በጣም ከባድ እኮ ነው የአረብ ሀገር ኑሮ። ኡ እግዚአብሔር አምላኪው አንተ ያልከው ይሁን እና እንደዛ ለማለት ያሰብኩት በኔ ላይ ያየሁት ነገር ነው። ስለዚህ ቤተሰቦቼ ስለ ሁሉ ነገር አመሰግናችኋለሁ። በአላማችሁ ጠንካራ መሆን አለባችሁ። በርቱ፣ ጠንክሮ አረ በግ እየሰራችሁ ለራሳችሁ ሆናችሁ፣ ጠንክራችሁ፣ ጨክናችሁ ለራሳችሁ ስትሆኑ በጣም ነው ደስ የሚለው። በኋላ ደግሞ ሰርታችሁ የሰራችሁትን ፍሬ ስትበሉ በጣም ነው ደስ የሚላችሁ። ስለዚህ ከአሁኑኑ ምናልባት የዘጋያችሁ ሰው ካላችሁ፣ የራሳችሁ ሰው ካላችሁ፣ ነቃ በሉና ራሳችሁን አድሳችሁ በአዲስ አይምሮ ተነስታችሁ ለራሳችሁ ሁኑ ነው የምለው። እና ይጠቅማል፣ ይሄ ቪዲዮ ለማችም ይጠቅማል። ስለዚህ እንደኔ እንዳትበሉ እንዳ መዳሞች ቢበሉም፣ እግዚአብሔር ደግሞ ከፍሎልኛል። በካሷ ነው የከፈለልኝ እግዚአብሔር መስገን። ዛሬ ያ ጊዜ መቶ ዶላር ነበር። እግዚአብሔር መስገን። ያ ጊዜ አልፎ አሁን ደግሞ በትልቁ እግዚአብሔር ስለሰጠኝ አመሰግናለሁ። ያን ለማለት ያሰብኩት ምንድን ነው፣ በስራችሁ ጠንካራ ነው፣ ተስፋ እንዳትቆርጡ። በፍጹም ተስፋ እንዳትቆርጡ። ብዙ ነገር ተስፋ ሊያስቆርጣችሁ ይችላል። ብዙ ነገር ማለት ከምላችሁ በላይ ተስፋ የሚያስቆርጥ ነገር ብዙ ነገር አለ። በቃ ተስፋችሁን ጭልምልም እንድል የሚያስቆርጥ ነገር ብዙ ነገር አለ። ተስፋችሁን በፍጹም እንዳትቆርጡ፣ በፍጹም እግዚአብሔር አምላክ ደግሞ ተስፋችን ነው። ስለዚህ ተስፋ አለመቁረጥ በዓላማችን ጫካን ጠንካራ። ሰላም ውድና የተከበራችሁ የእኔ ቻናል ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? በእያላችሁበት ቦታ የእግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ። እንዴት ቆያችሁ? እንዴት ሳላችሁ? እንዴት ከረማችሁ? ሁሉ ሰላም። እግዚአብሔር የተመሰገነውን እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በያላችሁበት ቦታ እግዚአብሔር ሙሉ ሰላም ጸጋ ይብዛላችሁ እያልኩኝ ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዣቸዋለሁ። ዛሬ ደግሞ ለእናንተ አዲስ ነገር ወይስ አንድ አንድ ነገር ልናወራ ነው የመጣሁት ማለት ነው። እና ይህንን ከማውራት በፊት እንኳን ደህና መጣችሁ ለቤት ያደስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ የደውል ምልክቷን አንዴ በመጫን ቤተሰብ እንድትሆኑ ሁሌ እኔ የምለቃችሁ ቪዲዮ እንድደርስላችሁ ከፈለጋችሁ የደውል ምልክቷን አንዴ በመጫን ቤተሰቡ ነው ማለት ነው። ዛሬ ደግሞ የምናወራው ነገር አንዳንድ ነገር እናውራለን ማለት ነው። ቤተሰቦቻችን የምናወራው ነገር ሱ አንዳንድ ነገር እና ለማለት ያሰብኩት ምንድነው? ተስፋችን በፍጹም አትቆረጡ። ተስፋ የሚያስቆረጥ ነገር በዚህ ምድር ላይ እስካለን ድረስ ብዙ ተስፋ የሚያስቆረጥ ነገር አለ። ብዙ በቃ አልሳካም ስላችሁ አይሆንልኝም፣ ይሄ ነገር በቃ ስትሉ ስታስቡ ብዙ ነገር ተስፋ የሚያስቆረጥ ነገር አለ። ነገር ግን ተስፋ አለመቁረጥ እኛ ተስፋ አለመቁረጥ አለብን። ለዓላማችን ጨካኝ ሰው መሆን አለብን። ለምንሰራው ስራ ሁሉ ጨካኝ ትጉ ሰራተኛ መሆን አለብን። ለምን ጎበዝ ካልሆነን ጠንካራ ካልሆነን የሚያስወድቀን ነገር ብዙ ነገር አለ፣ ብዙ ፈተና አለ። በምድር ላይ እስካለን ድረስ ብዙ ነገር አለ። ስለዚህ ለስራችንም ጠንካራ፣ ለዓላማችንም ጨካኝ መሆን አለብን። ስለዚህ እኔ ለማለት ያሰብኩት ምንድን ነው፣ ሁሉም በቃ በምንሰራው ስራ ሁሉ ጠንካራ ሰው መሆን አለብን። ጠንካራ ለምን ይጠቅመናል እስከ መቼ ነው? እስከ በአረብ አገር እየተንገላተደ መዳም ቤት እኮ ሁሌ እኮ አንኖርም። አይደለም እንዴ? ሁሌ አንኖርም። መዳም ቤት አንኖርም። እግዚአብሔር ለወደፊት ብዙ ኑሮ ኖሮልን ብዙ ደረጃ ደርሰን ከፍ ባለው ነገር እንኖራለን። መቼም እኮ መዳም ቤት ሽንት ቤት እያጠበን እድሜ ልካችን የምንኖረው አይመስላችሁ? አንኖርም። እንደዛ ህይወት ይቀጥላል፣ አይደለም? አዎ ስለዚህ ስለ ኢትዮጵያ ኑሮ ምናምን እንደዚህ ነበረ እኮ እንደዚህ እኮ ነው ሲባል፣ ችግር የለውም ኑሮ እኮ ሁሉም ቦታ ኖሮ ይወደዳል። እዚህ ሀገር እኮ ስለምንሰራ ወጪ ስለማናወጣ ምንም ላይ መስለን ይችላል። ያው እኮ ነው። እዚህ ወጪ ብናወጣ ኖሮ መድኃኒት ቤት ባኖር ኖሮ ወጪ ብናወጣ ኖሮ ኑሮ ወዷል ምናምን እንላለን። እኛም ስለማናወጣ ብርን እንግዲህ ሴብ ስለምናደርግ ምንም አይመስለንም። ስለዚህ ኢትዮጵያ ለመሄድ በጣም ኑሮ ውድነት አለ እንደዚህ አለ ሲባል እንትን አይመስላችሁ። እሺ ጠንካራ ሁኑ ብርቱ ሁኑ እላችኋለሁ። እና እንደዛ ለማለት አስባለሁ ውዶቼ አመሰግናችኋለሁ። እስከ እስከ መጨረሻ ተከታተሉኝ ማለት ነው ለቤት ያድስከውናችሁ ላይክ ሼር ሰብስክራብ እያደረጋችሁ ቤተሰብ ሁኑ። ወዳችኋለሁ፣ አከብራችኋለሁ። ሁሉም ከኔ ጋር ስለምትሆኑ እጅግ አድርጌ አመሰግናችኋለሁ። እግዚአብሔር ያክብራችሁ፣ እድሜና ጤና ይስጣችሁ። ትልቅ ደረጃ እመኝላችኋለሁ። መልካም ቆይታ። ባይ ባይ።